የእሱን መሆኑን እኳ አልተረጋገጠም። የሚል ፍ ኖኖ ስልሽ ያንተ መሆኑን እንዴት እርግጠኛ ሆንክ ተብሎ ቢጠየቅስ ነው። እዛ ፖሊስ ነው ብሎ ካመነ ፍርድ ቤቱ ያያል ያያል፣ ሚያ ይመስለኛል። ዶን ዚ የእሱ ኬዝ ከዚህ ጋር አይገናኝም። ኮምፕሊትሊ ሌላ ኬዝ እኮ ነው እንዴ። በጉለት ይችላሉ እንጂ ወስደው አያሳኙም እንዴ። ለምን በፓትሮል ለምን ያሄድ በፓትሮል ሄዱ የሚያዩ እንደ ምን ሆነሽ ነው። የሌላ መሰረኛ እኮ አለ እን ስንት ሚስቶቻቸው ያረገዙ ስንት አሉ። እየ ሄዱ ላይሆኑ እነሱ ልጆቻቸው የሆነ በፎቶ ምናምን ላይ አሳይ ይችላሉ ሰዎች ጠበቃው ጠበቃው ጠበቃው ጠበቃው ነው የሚያሳየው። ጠበቃው ሳይሆን ልጁ መጀመሪያ ህፃኑ ልጅም እዛው እስር ቤት ነው ያለው ወይስ ቤተሰቦቿ ጋ ነውእሷ ጋ ይሆን ነው የሚመስለኝ እኔ እሷ እኔ ጋ ይሁን ካለች መብቷ ነው። አንዳንዴ ደግሞ እንደ እሷ ተፈታለች እዛው እስር ቤት አንዳንዴ እንትንም ይፈርዳል ፍርድ ቤትም እሷ ጋ ይሁን ብሎ ይፈርዳል የማይሰጥበትም ጊዜ አለ። ቤተሰቦቿ ጋር ከሆነ ልጁ ግን ቢ እሱ ቪዚት ሊያደረጉት ይዘውት መሄድ ይችላሉ። ያስባሉ አይኔ ጠበቃ ፎቶ ይዞ መሄድ ይመስላል እንደዚያለች እንደ ይሄ ነገር ይሄ ነገር ኖ ኖ፣ እሱ አባባሉ እንዴት መሰለች፣ ከእሷ ጋር ነበር የነበረው እና እንዴት የእሱ ልጅ ይሆናል ነው ርስ ምን ከእሷ ጋር ሆነ ሌላ ሴት እንትን ሊል ይችላል። ከተጣሉ እኮ ቆየን አለች። ከእሷ ልጅ ልጃ ሰምጣላን ቆየን አለች። ከእናቱ አይነ ወንጀል ነው፣ በጭራሽ አይሆን አይለይም፣ አይለይም አሁ ነው አይለዩትም። አይቻልም። ኧረ አንዴ ከወጣ ወጣ ነው አይል አንዴ ከወጣ ወጣ ነው። እሷ እኔ ጋር ይሁን ካለች ይሆናል። ከሰጠች እናትዬው እያመጣች ልታሳያ ትችላለች እንደ ጠያቂ እንጂ አትችልም።

የሆነች ልጅ እሌን የምትባለው ምን አድርገች? አሁን እሷች ምንም ቤተሰቧን እኮ የምታስተዳድረው እኮ እሷ ነች። ጠበቋ ሲናገር ቤተሰቧን እኮ የምታስተዳድ ሶሻል ሚዲያ የሌላት ልጅሚዲእኮእኮምንም ሳላ እንዴ ሁሉንም አፍሰው ዝም ብለው ቢሆን ያሰሯቸው እህትዮ አትፈታም ነበር። እዛ መኪና ውስጥ ያለ ሰው እኮ አልታሰረም። እቺ ልጅ ኖ ከናዩ አንጻር ካየ ደግሞ ናዩ እርጉዝ በመሆኗ ብቻ እንደ ትማር ካላልክ በቀር በብዙ አድቫንቴጅ ብታይ እቺ ልጅ ነው ትማር ልትል የምትችለው ምክንያቱም ክሱ ላይ ሶሻል ሚዲያ ላይ የሚጠቀሙ ምናምን ተብሎ ነው የተከሰሱት አይደለ እቺ ልጅ ምንም ውስጥ የለችበትም ሶሻል ሚዲያ እንኳን የሚጠቀሙ ተብሎ አይደለም የተከሰሱት አየር መንገዱን ህግ በመጣስ በመመጥበጥ ነው ምንም ሶሻል ሚዲያ ከዛ ጆን ዳንኤል ክስ ላይ ደግሞ የአየር መንገዱን ስም በሶሻል ሚዲያ በማጥፋት የሚለው አይ ነው ከዛን ደግሞ እኮ ምን ተባለ ዋስት ቢሰጣቸው እንኳን እነዚህ ሰዎች ነገ ትናችን ስም አለማጥለሻቸውን በምን እናቃለን እኮ አለ አቃቤ ግን ቁጭ ይኮን የሰማሁት እዛ ውስጥ አዎ ግን ሶሻል ሚዲያ ስም በማጥፋት ሳይሆን አየር መንገዱን ህግ ጥሶ በመጥበጥ ምናምን ነው እንትን ያሉት። እና እሱ እንዳለ ሆኖ እኮ የዋሱን ነው እኔ ደግሞ የምነግርሽ ዋስ እንዲሰጣቸው ዋስ ይሰጣቸው። ነገ ደግሞ ድጋሚ ስሙን አለማጥረሻቻቸውን በምን እናቃለን ነው። ላይ ግን አትሊስት በቃ እርጉዝ ናት ምናምን እችልች የምን ይሁን እንዴት ነው ምህረት ነገር ቢኖር እዛ ጋ ጥፋተኛ ግን ኤልሹ ማሰብ ያለ፣ ከዛ በኋላ አይ ቲንክ ላይቭ ኢንድ ካረገ በኋላ እኔ ደግሞ የሰማሁት አትንኩት ብላ ፖሊስ ሁሉ ተማታለች። እናየው ማለት ነው፣ እንደሱ ሰምቻለሁ። ስሚ፣ ኤልሹ ግን ማሰብ ያለብን ደሞ ምን ስሚ፣ ምን ማሰብ እንዳለብሽ ታውቂያለሽ። እቺ ልጅ እስር ቤት ባትሆን ኖሮ ሜቢ ይሄ ልጅ ሊወርድ ይችል ነበር። ለበጎ ነው፣ ተስወርዶ ትችል ነበር አላወቀችም አሉ እኮ እስከ ስንት ወር ድረስ? እስከ ሶስተኛ ወር አልታወቀም ነበር። ለበጎ ነው በቃ። አዎ ህግ ህግ ነው። እኔም እንደዛ ነው የማስበው። እኔ አሁን እኮ እራሴ እኮ አሁን እንደ ኪዱ ነው የማስበው፣ ግን አሁን ያቺን ሴት ታስቢ። እኔ አሁን ተነርጄ ነበረ ዛ ትውለድና ምናምን ሲባል በጣም በቃ ርር ነው ያልኩት። ግን ቴክኒክሊ እንደ ህግ ስታስቢው ደግሞ እሷ እየተለየች አይደለችም ከሌሎች በቃ ሌላ